ሰላም ውድ የቻናላችን ታዳሚዎች፣ ዛሬ ልባችንን በሐዘን የሚሰብር ነፍሳችንን በድንጋጤ የሚሞላ ነገር ግን የሰው ልጅ ተፈጥሮን የመቋቋም አቅም ምን ያህል ታላቅ እንደሆነ የሚያሳይ እውነተኛ ታሪክ ይዤላችሁ መጥቻለሁ። ወደ ቅድስቲቱ ከተማ ወደ ኢየሩሳሌምና በዙሪያዋ ወደሚገኙት ለምለም ኮረብቶችና ሰብላማ ሜዳዎች እናመራለን። በቅርቡ በዚህች ጥንታዊትና ታሪካዊት ምድር ላይ በታሪክ መዝገብ ተመዝግቦ የሚኖር የመሬት ገጽታን የሰለበ የሺዎችን ህይወት የፈተነ ተስፋን ያደበዘዘ ታላቅና አጥፊ የዱር እሳት ተከስቶ ነበር። የዚህን አስከፊ ክስተት አጀማመር፣ በፍጥነት መስፋፋቱና ያደረሰውን ታላቅ ውድመት፣ የሰዎችን ፈጣን ምላሽና ትብብር እንዲሁም ከዚህ ሁሉ ዓመድ ውስጥ የሚወጣውን የህዝብ የመነሳትና የመጽናት ታሪክ በዝርዝር እንመለከታለን። የሆነው በቅርብ ጊዜ ነበር። ዕለቱ ሚያዝያ 30 2025። ሰማዩ ጥርት ብሏል። ፀሐይ በእርጋታ ምድሪቱን ታሞቃለች። በዚያ ቀን ማንም ሰው ይህን የመሰለ አውዳሚ ክስተት ይፈጠራል ብሎ አልጠበቀም። ከኢየሩሳሌም ከተማ በስተ ምዕራብ በኩል በሚገኙ ደኖች ወይንም ሳራማ ቦታዎች ላይ መጀመሪያ ላይ እንደ አንድ ትንሽ ብልስታ የተነሳ የእሳት ቅንጣት በአጭር ጊዜ ውስጥ ወደማያባራ የነበልባል አምድነት ተቀየረ። ደረቁ ሳርና ነፋሱ ለእሳቱ እንደ ክንፎ ነው፣ የእሳቱን መስፋፋት አፋጠኑት። እሳቱ እንደ ኃይለኛ አውሬ በመንገዱ ላይ ያገኘውን ሁሉ እየገፈፈና እየበላ ወደ ከተማዋ አቅጣጫ መገስገሱን ጀመረ። እሳቱ በገፍ እየተስፋፋ ሲሄድ በአቅራቢያው የሚገኙ የከተሞችና የመንደሮች ነዋሪዎችን አስጨነቀ። የጭሱ ሽታ በአየር ላይ ሰፈነ። የነበልባሉን ብርሃን ከሩቅ ይታይ ጀመር። ባለስልጣናት ሁኔታውን አስከፊነት ሲረዱ ነዋሪዎች ከቤታቸው በአስቸኳይ እንዲወጡና ወደ ደህና ቦታዎች እንዲሰደዱ ትዕዛዝን አስተላለፉ። የፍርሃት ጩኸት ይሰማል። በሺዎች የሚቆጠሩ ሰዎች ድንጋጤ በፊታቸው ላይ የተነበበ ከብቶቻቸውን ያላቸውን ንብረትና ሰነዶች ለመያዝ እየሞከሩ ልጆቻቸውን ታቅፈው፣ አንዳንዶቹም ምንም ነገር ሳይዙ ከእሳቱ ለማምለጥ መሮጥ ጀመሩ። መንገዶች በተሰደዱ ሰዎችና በመኪኖች ተሞሉ። ቤታቸውን፣ ትዝታቸውን፣ የዕድሜ ልክ ድካማቸውን ጥለው መውጣት ምን ያህል ከባድና ልብ የሚሰብር እንደሆነ ለመገመት ይከብዳል። ይህ ትዕይንት የእሳት አደጋውን ምን ያህል አስከፊ እንደሆነ ያሳያል። እሳቱ እንደ አውሎ ነፋስ በሰዓታት ውስጥ ከ17 ስኩዌር ኪሎ ሜትር በላይ የሚሆን ሰፊ መሬትን በላ። ይህ ቦታ በካርታ ላይ ሲታይ እጅግ ሰፊ ነው። እሳቱ የተፈጥሮ ሀብትን ያለ ርኅራህ ያወደመ ውብና ለመዝናኛነት የሚያገለግሉ ደኖች የበርካታ የዱር አራዊት መኖሪያ የነበሩ ወደ ጥቁር አመድነት ተቀየሩ። ዛፎች እንደ ሻማ በእሳት ሲነዱ ቅርንጫፎቻቸው ወደ ሰማይ የተንበለበሉ የጥፋትን ጩኸት የሚያሰሙ ይመስሉ ነበር። በኢየሩሳሌም ዙሪያ የሚገኙ ለምለም የግብርና መሬቶች፣ ለዓመታት በላባቸው ያፈሩት ገበሬዎች የድካም ፍሬ የሆኑ የስንዴ፣ የገብስና የሌሎች ሰብሎች በእሳት ወድመው ወደ ከሰልነት ተለወጡ። የእርሻ መሬት መጥፋት ማለት የብዙ ገበሬዎች የኑሮ ምንጭ መዘጋት ማለት ነው። ከሁሉም በላይ ግን፣ የበርካታ ቤተሰቦች መኖሪያ የሆኑ ቤቶች በእሳት ወድመዋል። የእሳት ነበልባል ወደ መንደሮች ዘልቆ በመግባት፣ የሰዎችን ህልም፣ ትዝታና ንብረት አውድመዋል። ግድግዳዎች ፈርሰዋል፣ ጣሪያዎች ወድቀዋል፣ የቤት እቃዎች ተቃጥለዋል። በአንድ ጀንበር ብዙ ቤተሰቦች ምንም ሳይኖራቸው ቀርተዋል። የዕድሜ ልክ የድካም ውጤት፣ የልጆች መጫወቻ፣ የቤተሰብ መዋያ የነበሩ ቤቶች በአሳዛኝ ሁኔታ ወደ ፍርስራሽነት ተለወጡ። የኢየሩሳሌም አካባቢ ውብ ገጽታ በአሳዛኝ ጥቁር ቀለም ተሸፈነ። ይህን የመሰለ ታላቅ እሳት እንዴት ተቀጣጠለ? የሚለው ጥያቄ ብዙዎችን አሳስበዋል። ባለሥልጣናትና የእሳት አደጋ ባለሙያዎች ባደረጉት የመጀመሪያው ምርመራ እሳቱ የተከሰተው በተፈጥሮ ምክንያት እንደ መብረቅ ከመሳሰሉት ሳይሆን ምናልባት በሰው ልጅ እንቅስቃሴ ሳቢያ ሊሆን እንደሚችል ጠቁመዋል። ይህ ማለት በቸልተኝነት የጠጣለ ሲጋራ፣ ያለ ጥንቃቄ የነደደ እሳት ወይንም ሌላ የሰው ልጅ ድርጊት የዚህን ሁሉ ውድመት መንስኤ ሊሆን ይችላል። ይህ የሚያሳየው የሰው ልጅ ትንሽ ስህተት ምን ያህል ታላቅና አስከፊ መዘዝ ሊያስከትል እንደሚችል ነው። እሳት ምን ያህል አደገኛ እንደሆነና እሱን ለመከላከል ምን ያህል ጥንቃቄ እንደሚያስፈልግ ይህ ክስተት በሕያው ምስል ያስተምረናል። እሳቱ ከቁጥጥር ውጪ የሆነ ሲሄድ ምሪቱን ለመብላት በሙሉ ኃይል እየገሰገሰ ሳለ የጀግኖች ምላሽ ተጀመረ። በአገር አቀፍ ደረጃ የአስቸኳይ አዋጅ ወዲያውኑ ታወጀ። ከሁሉም የእስራኤል አካባቢዎች ከ120 በላይ የሚሆኑ ከፍተኛ ልምድ ያላቸው የእሳት አደጋ ተከላካይ ቡድኖች በዘመናዊ መሳሪያዎች ታግዘው ወደ አደጋው ስፍራ ተንቀሳቀሱ። እነዚህ ጀግኖች የራሳቸውን ህይወት አደጋ ላይ በመጣል ቤቶችን ለማዳን ሰዎችን ከሙታፍ ለማውጣት እና እሳቱን ለመቆጣጠር ከማያባራው የእሳት ነበልባል ጋር ተጋፈጡ የሙቀት መጠኑ ከፍተኛ ነው ጭሱ ትንፋሽ ያሳጥራል አደጋው ግን መዘናጋት አይፈቅድም ከሀገር ውስጥ በሚደረገው የተቀናጀና ብርቱ ጥረት በተጨማሪ ከዓለም አቀፍ ማህበረሰብ ፈጣን ምላሽ የላቀ ድጋፍ መጥተዋል ጎረቤት ሀገራትና ሌሎች የዓለም ክፍሎች የእሳት አደጋ ተከላካይ ቡድኖችን የውኃ ማጥፊያ አውሮፕላኖችንና ሌሎች አስፈላጊ ቁሳቁሶችን ልከዋል። በችግር ጊዜ የሰው ልጅ አብሮነት ለመረዳዳት ምን ያህል አስፈላጊ እንደሆነ በዚህ ክስተት በግልጽ ታይቷል። ከተለያዩ ሀገራት የመጡ የእሳት አደጋ ተከላካዮች በአንድ ዓላማ ተባብረው እሳቱን ለመዋጋት የተረባረቡት ሁኔታ ልብ የሚነካ ነበር። በእሳቱ ምክንያት በርካታ ሰዎች በአካልም በአእምሮም ጉዳት ደርሶባቸዋል። የሕክምና ቡድኖች ከኢየሩሳሌምና በዙሪያዋ ከሚገኙ ሆስፒታሎች እንዲሁም የሕክምና ማዕከላት በአስቸኳይ ወደ አደጋው ስፍራ ደረሱ። የተፈናቀሉ ሰዎች የመጀመሪያ እርዳታ መስጠት፣ የእሳትና የጭስ ጉዳት የደረሰባቸውን ማከምና ከባድ ጉዳት የደረሰባቸውን ሰዎች ወደ ሕክምና ተቋማት በፈጣን አምቡላንስ ማጓጓዝ ጀመሩ። ቢያንስ ሀያ ሰዎች በከባድ ወይንም ቀላል ጉዳት ህክምና እንደተደረገላቸው የህክምና ዘገባዎች ያመለክታሉ። የነርሶች፣ የዶክተሮችና የሌሎች የህክምና ባለሙያዎች መስዋዕትነት የተሞላበት ሥራ የብዙዎችን ሕይወት ከሞት ታድገዋል። ለተፈናቀሉ ሰዎች መጠለያ፣ ምግብ፣ ውሃና ሌሎች አስፈላጊ ቁሳቁሶች በአስቸኳይ እንዲቀርቡ ተደርገዋል። በዚህ ታላቅ ውድመት የተሰማው ሐዘን መላዋን እስራኤልን አዳርሷል። የእስራኤል መንግሥት የደረሰውን ሰፊ ውድመት ተከትሎ ለተጎዱት ዜጋዎች ድጋፍ ለመስጠት የአስቸኳይ ጊዜ እርዳታ አጽድቋል። ለተፈናቀሉ ቤተሰቦች መጠለያ እንዲያገኙ ልብሳቸውን ሊያጡ እንዲለብሱ እናም አስፈላጊውን የህክምና አገልግሎት እንዲሰጣቸው 21 ሚሊዮን የአሜሪካን ዶላር የሚገመት ትልቅ ድጋፍ ተመድበዋል። ይህ እርዳታ የተጎዱትን ህይወት መልሶ ለመገንባት ወሳኝ ቢሆንም በደረሰው ሰፊ ውድመት ምክንያት ሙሉ ለሙሉ መልሶ ማገግም ቀላልና የአጭር ጊዜ ጉዳይ እንደማይሆን ባለሙያዎች አስጠንቅቀዋል። የደረሰው ቁስል ጥልቅ ነው፣ ለመፈወስም ረጅም ጊዜን ይወስዳል። ባለሙያዎች እንደሚሉት በእሳት ምክንያት የተጎዱትን መሬቶች በተለይም የደን አካባቢዎችን መልሶ ለማቋቋም እንዲሁም የቀድሞ ውበታቸውን እንዲይዙ ለማድረግ እጅግ ረጅም ጊዜ፣ ምናልባትም አስርተ ዓመታትን ሊወስድ ይችላል። ደኖችን መልሶ መትከል፣ በእሳት የተጎዳውን ስነ ምህዳር ማገግም፣ የተበከለውን አፈር ማጽዳትና በሳቱ የተጎዱ ወይንም የተፈናቀሉ የዱር እንስሳትን መርዳት የረጅም ጊዜና ከባድ ስራዎችን ይጠይቃል። የእሳት አደጋ መከላከል ፕሮግራሞችን ማጠናከር፣ የህዝብን ግንዛቤ ማሳደግና የአስቸኳይ ጊዜ ምላሽ ሥርዓቶችን ማሻሻል ከዚህ ክስተት የተወሰዱ ዋና ዋና ትምህርቶች ናቸው። ይህ ክስተት የሰው ልጅ በተፈጥሮ ላይ የሚያደርሰውን ተጽዕኖ ምን ያህል ጥንቃቄ እንደሚያስፈልገው ያሳየናል። የአየር ንብረት ለውጥ እና የሰው ልጅ የሚያደርጋቸውን አንዳንድ ተግባራት የእሳት አደጋዎችን ከጊዜ ወደ ጊዜ ከፉና ተደጋጋሚ እንዲሆኑ እያደረጋቸው ነው። ስለዚህ ተፈጥሮን ለመንከባከብ ደኖቻችንን ለመጠበቅና የእሳት አደጋን ለመከላከል የምናደርገው ጥረት የራሳችንን የልጆቻችንንና የወደፊት ትውልድ ህይወትና ምድር ለማስጠበቅ ወሳኝ ነው። ውድ ተመለካቾቻችን በኢየሩሳሌም በታሪክ ታይቶ የማያውቀው ይህ የዱር እሳት ዓለምን አስጨንቋል። ውድ የተፈጥሮ ሀብት ወድሟል። የበርካቶችም ሕይወት ለአደጋ ተጋልጦ ነበር። ይሁን እንጂ በዚህ ሁሉ ሐዘንና ችግር ውስጥ የሰው ልጅ የማይናወጥ የመቋቋም አቅም፣ የመረዳዳትና የመተባበር ታላቅ መንፈስ፣ የእሳት አደጋ ተከላካዮች መሥዋዕትነት የተሞላበት ጀግንነት፣ የሕክምና ቡድኖች ስጋትና የመንግሥት ፈጣን ምላሽ የብርሃን ጭላንጭልን አሳይተዋል። ከተለያዩ አቅጣጫዎች የመጡ ሰዎች የቆዳ ቀለም ወይንም እምነት ሳይለይ በችግር ለወደቁት ለመድረስ የተረባረቡበት ሁናቴ የሰውን ልጅ አንድነት የሚያሳይ ነው። ኢየሩሳሌም ከዚህ ውድመት እንደምትነሳ፣ ቁስሏን እንደምትፈውስና ውበቷን እንደምትመልስ ተስፋ እናደርጋለን። ይህን ቪዲዮ እንደወደዳችሁት፣ እናም ስለ ኢየሩሳሌም የዱር እሳት ሰፋ ያለ ዝርዝርና ልብን የሚነካ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ የዚህን አሳዛኝ ክስተት መልእክትና የሰዎችን የመቋቋም መንፈስ ለብዙዎች ለማዳረስ እንዲረዳን ቪዲዮ ላይክ በማድረግ ለውዳ ዘመዶ በማጋራትና ገንቢ አስተያየታችሁን ከስር በመጻፍ የበኩላችሁን አስተዋጽኦ አበርክቱ። የእናንተ ድጋፍ ለእኛ ትልቅ ብርታት ነው። ለተጨማሪ አስደሳች አስተማሪና ወቅታዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁን ከልብ እናመሰግናለን።